በጣም ደስ የሚል ነገር ነው። እንግዲህ አባባና ማለትም ትሁት አባባን ታስመልጠዋለች እንዳል ናችሁ ማለት ነው በአለፈው ቪዲዮ አሁን ላይም የምነግራችሁ በጣም ደስ የሚለውን ነገር ነው ማለት ነው። እንግዲህ አባባ ቲናን ይቅር ብለዋታል። ማለትም እኔ ለፈጣሪ አሳልፌ ሰጥቼሻለሁ እኔ ከአንቺ ጋር ትግል አልፈልግም፣ ነገር ግን ራሴን መጠበቅ አለብኝ በማለት እንግዲህ አባባ ወደ ቤት አልሄድም ብለዋታል ትሁትን ማለትም ቲና እና ዳኒ በተለይ ያው ዳኒ የታወቀ ነው። ለመበቀል አይደለም እሱ ማለትም አባባን ለማትረፍ ነው ሄዶ የነበረው። አሁን ላይ ግን የተፈጠረውን ነገር በፍጹም ማወቅ አልቻለም። ምክንያቱ ደግሞ ትሁቴ ልታስመለጣቸው ሰውየውን፣ ማለትም አጋቹን ከመታቸው በኋላ አባባና ዳኒም አጋቹ በጣም መቷቸው ስለ ስለነበረ ራሳቸውን ስተው ነበር። ከዛ እንግዲህ ትውቴ አባባን እንደምንም ቀስቀሳ ይዛ ስትወጣ ዳኒ ተኝቶ ማለትም ራሱን ስቶም ስለነበረ ስትጠራውም ለመስማት አልቻለም። ስለዚህ ትውቴ አባባን ብቻ ይዛ በመውጣቷ ዳኒ ምንም ነገር ሊያውቅ አልቻለም ማለት ነው። እንግዲህ ቲና በጣም ችግር ውስጥ ናት አሁን ላይ። በተለይ ያልሞተውን ሰውዬ ሞቷል ብላ የውሸት የሞት የሚያረጋግጥ ወረቀት አምጥታለች። እንግዲህ ያንን ወረቀት ይዛለች። ከዛም ሄዳ አባፓ አባባዬ፣ አባዬ፣ አባዬ፣ አባዬ እያለች እንግዲህ አለቃቅሳለች ወይም ማስመሰል። ይህንን ያደረገችው ለአጋቹ ገንዘብ መስጠት ስላልቻለች ነው ማለት ነው። እንግዲህ አጋቹ መንብሏታል። አሁኑኑ ገንዘቤን ታመጫለሽ የሰውየውን አስከሬን እንደሰጥሽ ከፈለግሽ ደግሞ ጭማሪ ገንዘብ ያስፈልገኛል። አሁኑኑ ገንዘቤን ገንዘቤ አምጪ፣ ያለዛ ደግሞ ሰውየው አስከሬኑ ራሱ አይገኝም ማለት ነው ብሎ በጣም ነው እያስፈራራት። ስለዚህ እሷን ፈርታ ደንግጣ ማለት ነው። ታዲያ እንዴት ነው የማደርገው? ደግሞስ እኔ እስካሁን ከፈልኩ ጭራሽ ላስከሬኑማ ልጆቹ ናቸው መክፈል ያለባቸው ማለትም ካሊብና ና ትሁትን ለማለት ፈልጋ ይመስላል። ልጆቹ ስትል የምናውቀው አንድ ልጅ ካሊብ ነው፣ ግን ትሁት ደግሞ ከልጅም በላይ ናት። እውነት ለመናገር አሁኑ ራሱ ከሞት መንጋጋ ነው ያወጣሽ ልጅ የተባረኪ እያላት ነበረ አባባ። እውነት ለመናገር ትሁት የሰራችው ስራ በጣም ትልቅ ነው። ለዛ ነው ትሁት ጀግኒት እያለን የነበረው ሰሞኑንም እንደምታስወጣቸው እርግጠኛ ስለነበረ ነው ማለት ነው። አሁንም ደግሞ ምን ሊፈጠር ይችላል የሚለውን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እንግዲህ በዚህ ክፍል የምናየው ማለትም በክፍል አርባ ሶስት ማለት ነው። ቲና ወደ ማረሚያ ቤት ወደ ዘብጥያ ትወርዳለች። ቲና የምትወርድበት ምክንያት ደግሞ የማጭበርበር ወንጀል ስለሰራች ነው። ማጭበርበሯ ደግሞ ከምንድን ነው የጀመረው? ከወረቀቱ ነው። ወረቀት አሰርታለች ማለትም አፓፓ ያልሆኑትን ማለትም ሳይሞቱ ሙተዋል ብላ ማለት ነው። ስለዚህ ሳይሞቱ ሙተዋል ብላ ወረቀት ስላሰራች ይሄ በራሱ ዘብጥያ ነው የሚከታት አፓፓ በነገራችን ላይ እሷን መበቀል ቢፈልግ በቀላሉ እንደሷ ረጅም ርቀት መሄድም ሳይጠበቅበት እሷን መጉዳት ይችላል። ነገር ግን ሁሉን ነገር ለፈጣሪ አሳልፌ ሰጥቻለሁ ብለዋል። ካሌብ ደግሞ እንዴት አድርጌ እንደማሰቃያት ብቻ፣ ዛሬ ሙሉ ቀን ቤት አልመጣችም፣ ትምጣ ብቻ እያለ እየፎከረ ነው። እውነት ለመናገር ካሌብም እውነት አለው። እዚህ ጋ ካሌብም የተናገረው ነገር ትክክል ነው። ማለትም እንግዲህ ቲና በጣም ብዙ ጥፋቶችን እየጥፋች ተመልክተናታል። አባባን ከመጀመሪያ ጀምሮ እሱን ለማጥቃት ነው የምትሮጠው፣ የምትፈጥነው ማለት ነው። ቲና ቲና የዚህን ያክል አባባ ጋር ምንድን ነው ችግሯ? እንደዚህ የምታደርገው ለምንድን ነው ነው ይህንን ነገር ስንጠይቅ በጣም የሚገርም ነገር ነው የሚገጥመን። ምክንያቱም ቲና አሁን ላይ ይህን እያረገች ያለችው ገንዘብና ገንዘብ ነው ገንዘብ ነው ዘመዷ። ስለዚህ ገንዘብ ፈልጋ ነው ይህንን እያደረገች ያለችው ማለት ነው። እና አሁን ላይ ካሊብ ያለው ነገር ማለትም ካሊብ ምንድነው ያለው? እችን ሴት ልበቀላት ይገባል ብሏል። ካሊብ ማለትም በቃ አስሬ ስቃይዋን ነው ማበላት አሳሯን ነው ማበላት አልፋታትም ብሏልኝ። ትሁቴም፣ አይደለም ካሊ፣ መጀመሪያ አስተውል፣ ተረጋጋ። ከመቸኮል የምናተርፈው ነገር የለም። በመረጋጋት ብዙ ነገሮችን ማምጣት እንችላለን። ውጤት ያለው በእርጋታ ነው። በችኳሉ የሚመጣ ምንም ለውጥ የለም ብለው ነበረ። እሱ ሊረዳ አልቻለም። ዞሮ ዞሮ ግን ካሌብም እውነት አለው። ትሁትም ያረጋጋቸው ልክ ናት። ትሁቴ ግን እውነቱን ነግረዋለች የተፈጠረውን ነገር ከአስከበ ማለት ነው። ዳኒ ለቲና ለትሁት ማለት ነው ዳኒ ለትሁት ሄዶ ምን ብሏታል? ሁሉንም ነገር ንግሯታል። ማለትም እኔ እኮ አባዬን ለማየት እሷን ተከትያት ሄጄ ነበረ፣ ቲናን እና ምዛ ጋ አባዬን ለማስወጣት ለፍቼ ነበር። ነገር ግን እኔም የእሱ ዕጣ ከፈ ደረሰኝ እያለ ከአስከበሴ ነግራት እና ከዛስ ነው የምትለው። ባልባነነ ማለት ነው እና እንዴት ሆንክ? ታዲያ አባዬ ምን ሆነ? ምን ላይ ደረሰ? ለምን አፓፓ ነግሯታል? ምን ብሏታል? ማንም ሰው ስለ እኔ እንዳያውቅ፣ በተለይ መትረፌን ከዛ መውጣቴን እንዳያውቁ። ምክንያቱም ይህን ካወቁ ድጋሜኔን ለማጥቃት ሌላ ጉድጓድ ነው የሚቆፈሩልኝ። ጠላቶቼ ብዙ እንደሆኑ ተመልክቻለሁ። ስለዚህ አንቺ አሁን ወደ ቤት ዝም ብለሽ ሂጂ፣ እኔ ባይሆን ገንዘብ ካለች ስጭኝና የሆነ ቦታ ሊሄድ ነው በማለት አባባ እንግዲህ ሌላ ቦታ ሄደዋል ማለት ነው። እሷም ይህንን ነገር ስላወቀች ክዳን ይመጥቶ አይ አባዬ እንኳን ደህና አይመስለኝም። የተለያየ ነገር ለምን ቴና ወረቀት አሰርታለች? አባባ ሞቷል የሚል ማለት ነው። ለዛ ወረቀቱን ከማሰረቷም ቀድማ ሄዳ ወይኔ አባዬ አባዬ አባዬ አባዬ እንዴት እናሳገጭ እያለች ስትል ነበረ። ከዛ በኋላስ ማንም ያመናት የለም። ለምን ቀድማ ትሁቴ ነግረዋለች ለካሌብ። ካሌብ አባዬ ምንም አልሆነም አባዬ ደና ነው። ቴናና ዳኔ ግን እያሰው ያሉት አባዬ እንደ ሞተ አድርገው ነው። እሱ ደግሞ አለ አልሞተም። ስለዚህ አንተ አሁን ዝም በል እንደ በፊቱ አስመስል ማስመሰላችንን መቀጠል አለብን። ለምን እነሱ ምን እንደሚያደርጉ እስኪ ዝም ብለን እንመልከት። አንተ ግን አትቸኩል፣ አትፍጠን ብለዋለች ማለት ነው። እንግዲህ ካሌብም በጣም ደስ የሚለው የትሁትን ቃል ሰምቷታል። አንቺ አስተዋይ ነሽ፣ አንቺ ተረጋግተሽ ነው የምታስቢው፣ ስለዚህ አንቺን መስማት ግድ ይለኛል ብሎ ሃሳቧን ተቀብሏታል ማለት ነው። ሃሳቧን በመቀበሉ በነገራችን ላይ በጣም ነው ደስ የሚለው። ምክንያቱም ትሁትና አባዬ የሆነ ነገር ሲያደርጉ፣ አባባና ትሁት ማለት ነው፣ የተስተካከለውን ነገር ነው አስበው፣ ቀስ ብሎ አሁን አባባ ይህንን ውሳኔ ለመወሰን ብዙ አስቦ አስተውሎ፣ ቀስ ብሎ ነው ይህንን ነገር ያደረገው። እና እንግዲህ አባባይ ይህንን በማድረጉ ደስ ብሎታል። ነገር ግን ቲና አሁንም ደግማ ደጋግማ ነው እያጠፋች ያለችው። እንግዲህ ያሰራችው ወረቀት ፎርጅድ ነው፣ ገንዘብ ካለ እንደዚህ ማድርጋ አሰርተ ማስተካከል ይቻላል እኮ ዳኒ እየትለዋለች ማለት ነው። ለዳኒ በጣም ነው የሚገርመው፣ ህገ ወጡ ነገር ብዙ እንደሆነ ነው በዚሁ ላይ እየተረዳን ያለ ነው ማለት ነው። እና ዳኒም እንዴት ግን ሲላት ጊዜ በቃ ይኸው አሰራሁት፣ ሙቷል። ስለዚህ ሙቷል ብዬ ማስመስከር ነው። ካስመሰከርኩኝ በኋላ ይሄ ወረቀት ከታየ በኋላ ንብረቴን፣ ገንዘቤን ከካሌብ ብካፈለዋለው ወዶ ሳይሆን በግዱ ደግሞ ይሰጠኛል እያለች ትገኛለች። እንደው ግን እንደዚህ ማድረግ አግባብ ነው ወይ ስንል ለገንዘብ ያለን ጥማት ብዛቱ እስከዚህ ድረስ ደርሰዋል ማለት ነው። በእውነቱ በጣም ነው የሚያሳዝነው፣ በጣም ማለት ነው ከሚባለው በላይ በጣም ያሳዝናል። ገንዘብ ሁሉ ነገር ሊሆን አይችልም። ለቲና ግን ከሰው በላይ ገንዘብ ነው ገንዘብ ነው ሰው የሚበልጠው። ስንል ሰው ነው ሊበልጥብን የሚገባው። ነገር ግን እንግዲህ ለቲና ማለት ነው ገንዘብ ነው የበለጠባት ከሰው ይልቅ። ይህ የቲና ገጸ ባህሪ ነው። ዳኒ ከስሯ እያለ ያለው አሁን ላይ ምንድን ነው የሆነ ነገር ፍንጭ ለማግኘት ነው። አጋቹ ዋሽቶ ገድየዋለሁ ብሏታል፣ እሷ ደግሞ አምናለች። እንግዲህ አሁን ይህንን ወረቀት ምን እንድታደርግ ነው የምትችለው? ወስዳ ለማስመስከር ማለትም ህጋዊ እንደሆነ ኦሪጂናል እንደሆነ አድርጋ ይዛ ልታሳያቸውን ያሰበችው ማለት ነው። እንግዲህ ለካሌብ እና ለትሁት። በእርግጥ ካሌብ ፈራ፣ ያው አባቱም አይደለ በዛ ላይ ደግሞ በአይኑ አላየውም። ቲና ቢያንስ ይሄንን ሁሉ ነገር እያደረገች ነው። ትሁት ቢያንስ አይተዋለች፣ በአይኗ አባባን አስመልጠዋለች፣ ከዛ ከሞት መንጋጋ ከሞት መንጋጋ አውጥታ ወስዳ ደግሞ ካፍቴሪያ ለስላሳ ማለትም ሜሬንዳ በጣም ደክሟል አባባ በጣም ማለት ነው። ለዛ ነው እሷ መን ብሏታል። እኔ አሁን እንደዚህ ያደከመኝና ያዛለኝ እንቅልፍ ማጣቴ ነው። ስለዚህ እንቅልፍ ሳገኝ ደህና ሆናለሁ ብሏታል ማለት ነው። እሷ ግን አይ አባዬ እኔ ላሽ ይገባለሁ ወገብህን እኮ ታመሃል ብለዋለች። እንግዲህ ካልዳንኩኝ እሺ ታሽኛለች። ለጊዜው ግን ደህና ነኝ። ስለዚህ ሌላ ሴፍቲ የሆነ ቦታ መሄድ አለብኝ በማለት እንግዲህ አባባ ቦታ ቀይረዋል ማለት ነው። በዚህ ሰዓት እንግዲህ ቲና ያ ሽማግሌ የት ሄዶ ሊሆን ይችላል? እስኪ ሄድና አጣርተህና ብላ ዳኔንም ልካው ነበረ ዳኔም እንግዲህ ተልኮ መጥቷል። ተልኮ መጥቶ ሲያይም አባባ የለም። እንኳንስ አይደለም ስለ አባባ ሊያወሩ እነሱ ሚስጥር አድርገውታል። ምክንያቱም አባባ ሚስጥር አድርጊው ብሏታል ለትሁት። ብዙ ስለሆኑ ማለቱ ደግሞ እንደዚህ ከፍላምን ብላ አብዝታቸዋለች። ቴና በጣም የምታሳዝን ሴት ናት። ስለዚህ ይህን ነገር ሁሉ ስለሆነ አሁን ላይ ያለ ማድረግ ያለብኝ አንድና አንድ ነገር ምንድን ነው ራሴን መጠበቅ ነው። ራሴን መጠበቅ ስላለብኝ ከዚህ መሄድ አለብኝ ብለው ከዛ ተሰው ሂደዋል። የት ሊሄዱ ይችላል? አሁንስ ቲና ምን ልታረግ ትችላለች ስንል እንግዲህ ሄዳ አስመስላ አለቃቅሳለች። እንደሞት አድርጋ ተናግራለች። አሁን በኔክስት ደግሞ ይህንን ወረቀት ይዛ ሄዳ በቃ አካሌ መቼ ማንታ አትፈልገኝም። አባባ ደግሞ በዚህ መልክ ሞተዋል። ስለዚህ እኔ እርሜን አውጥቻ ያሉ ሰጥቻችሁ እናንተ አላለቅ ስንብላችኋን የራሳችሁ ጉዳይ። ዞሮ ዞሮ ግን እኔ የምፈልገው አንተኔን ስለማትፈልገኝ መፋታት አለብን ትለዋለች ማለት ነው። እሱም ምን ለማለት ፈልገች ነው ሲላ ጊዜ በቃ እንዳልኩህ ነው። ኦልሬዲ አባባ ሞተዋል፣ ገንዘቡ ንብረቱ ሁሉ እያንተ ነው። ስለዚህ ድርሻዬን ትሰጠኝና ከዚህ እሄዳለሁ ትላለች ለምን አሁን ላይ አጋቹ ብር ይፈልጋል ከእሷ እንግዲህ፣ አስቦታ አንዴ አራት መቶ ሺ አንዴ በፖስታ ብር ሰጥተው ድጋሚ ደግሞ ሌላም ይፈልጋል ማለት ነው። ስለዚህ አሁኑኑ ገንዘቤን አምጪ፣ ያለዛ ሲጥ አድርጌ ነው የምገልሽ ሲላት ስላላት ሲጥ ብላ ላለመሞት ስትል አንድና አንድ ካሌብን ነው እየያዘችው ማለት ነው። ካሌብ ገንዘቡን እንዲሰጣት ለማድረግ እየሞከረች ነው። ይሰጣታል ወይስ አይሰጣትም ስንል ደግሞ በአናትሽ ተተኪ ነው የሚላት። እውነት ለመናገር እኔ አባቴ ጠፍቶኝ አባቴን ለመፈለግ ሐዘን ላይ ነው። ደግሞ ሳንቺ ማንሽና ነው ይህን ወረቀት የምታመጪው? ብሎ እንግዲህ አጋጭቶ አጋጭቶ ነው የጣላት ማለት ነው። በጣም ነው የሚገርመው። በክፍለ አርባ ሶስት እና የቲና ጉዳይ ይሄ ሆኗል መጨረሻዋ። በነገራችን ላይ መጨረሻ አያምርም። እንደዚህ አይነት ሰው በጣም ጥፋት የሚደረድር ሰው መጨረሻው አያምርም። ለንስሐ እንኳን አይበቃም። በዓለም ለምንኖርም ማለት ነው። እና አንዳንድ ጊዜ ከሰው በላይ ገንዘብን ባናስቀድም ጥሩ ነው። አሁን እሷ ያልሞተውን ሰውዬ ሙቷል ብላ ጭራሹ የሀሰት ማለት የሌለ የሀሰት ወረቀት ነው ያሰራችው በአባባ ላይ ግን አባባ ይሄ ይገባቸዋል? ምን አድርገዋት ነው የዚህን ያክል ድረስ ጭካኔ የጨከነችባቸው? ስንል ለእሳቸው የሚገባ ሆኖ አይደለም፣ ነገር ግን ቲና በጣም ባለጌ ስለሆነች ነው ይህን ሁሉ እያደረገች ያለችው። በጣም ዘይገርም ነው። በጣም ነው የሚያሳዝነው። እንግዲህ ቀጣይ ምን ሊሆን ይችላልኝ? ትውትስ ምን ልታረግ ትችላለች? ስንል ትውት ኦልሬዲ መናገር ያለባት ለካሊብ ነው። ስለ አባባ ለካሊብ ተናግራለች። አባባንም እየሄደች አንዳንዴ እያየች ነው ማለት ነው። ያለበትን ቦታ ነግሯታለኝ። በስልክ ነው የላከላት ያለበትን እሱ ያለበትን ቦታ ከዛ እንግዲህ ትሁት ለካሊብም ስለነገረችው ካሊብም የመጣው ወረቀት ፌክ እንደሆነ ገብቶታል። ለዛም እንግዲህ ፖሊስ ጠርተው ነው ያስጠፈ ነጓት ማለት ነው ቲናን። በጣም ነው የሚገርመው እንግዲህ ይህን ይመስል ነበረ። ለአሁኑ ይዤላችሁ የመጣሁት ቀጣዩን ክፍል ደግሞ በቀጣይ ሺህ የሚመጣ ይሆናል። ላይክ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደ ቲና ከመሆን ይሰውረን፣ አሜን